በዓለማችን ላይ የፊልም ጥበብ ሀ ብሎ ከጀመረበት ጊዜ አንስቶ በርካታ የኢየሱስ ክርስቶስን ታሪክ የሚያሳዩ ፊልሞች ተሰርተዋል። እነዚህም ፊልሞች በዓለማችን ላይ የሀገራችንን ጨምሮ በአብዛኞቹ ቋንቋዎች ተተርጉመው ለሚሊዮኖች ለእይታ ቀርበዋል። ታዲያ በዛሬው ቪዲዮ የማስቃኛችሁ እስከ ዛሬ በኢየሱስ ክርስቶስ ታሪክ ላይ መሰረታቸውን አድርገው ከተሰሩት ፊልሞች መካከል በብዙዎች ልብ ውስጥ ተቀርጾ የቀረውን እና ከሌሎች ፊልሞች አንጻር ኢየሱስ ክርስቶስ በስቅለቱ ላይ ያሳለፈውን መከራና ስቃዮች በተሻለ መልኩ እንዳሳየ በብዙ ምሁራን እና ተመራማሪዎች ዘንድ ስለተመሰከረለት ፊልም ዘ ፓሽን ኦፍ ደ ክራይስት ፊልሙ በሚሰራበት ወቅት ስለተከሰቱት አስደንጋጭ ነገሮች፣ እንዲሁም ተዋናዩ ሃይማኖቱን እስከ መቀየር ድረስ ያደረሰውን የማይጠበቅ ምክንያት የማስቃኛችሁ ይሆናል። ቪዲዮን እስከ መጨረሻው ድረስ እንድትከታተሉት በአክብሮት ትጋብዛለሁ። ያላችሁት ገዳማ ቲቪ የዩቱብ ቻናል ላይ ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮን ላይክ አድርጋችሁን ጀምሩ። አሁን ቀጥታ ወደ ቪዲዮ እናልፋለን። አይቶ ያላነባ የለም። ፊት ለፊቱ የሚመለከተውን የክርስቶስን ስቃይ ማየት አቅቶት ፊልሙን ያልጨረሰ ሰውም በርካታ ነው። ደ ፓሽን ኦፍ ዘ ክራይስት እንደ አውሮፓውያን አቆጣጠር በ2004 ዓ ም በዳይሬክተር ሚል ጊብሰን ተሰርቶ ለእይታ ቀርቧል። ፊልሙን ሰርቶ ለማጠናቀቅ 30 ሚሊዮን የአሜሪካን ዶላር እንዲሁም በተጨማሪ 15 ሚሊዮን የአሜሪካን ዶላር ለገበያ ማስታወቂያ ወጪ ተደርጎበታል። ፊልሙ ለእይታ ከቀረበ በኋላም በምላሹ 612 ሚሊዮን የአሜሪካን ዶላር ገቢ ማስገኘት ይችላል። በዚህ ፊልም ላይ የኢየሱስ ክርስቶስን ገጸ ባህሪ ሆኖ የሚተውነው አክተር ጂም ካፋይዘል ወይም ደግሞ በሙሉ ስሙ ጄምስ ፓትሪክ ካፋይዘል ጁኒየር በቀረፃ ወቅትም ሆነ ፊልሙ ከጨረሰ በኋላም ብዙ አስደንጋጭ ነገሮች ተከስተውበታል። ክርስቶስ ሲገረፍ የሚያሳየውን ትዕይንት ለመስራት ከካሜራ በፊት ትዕይንቱ ላይ የሚታየውን የክርስቶስን ቁስልና ሰንበር የእውነት አስመስሎ በተዋናዩ አካል ላይ በሜካፕ ለመስራት አስር ተከታታይ ሰዓታትን በሜካፕ መስሪያ ክፍል ውስጥ ማሳለፍ ነበረበት። አርቲፊሻል አፍንጫን እስከ መስራት እንዲሁም የአይን ብሌን ቀለምን እስከመለወጥ ተገዶ ነበር። የሜካፕ ስራውን አጠናቀው የትዕይንቱ ቀረጻ እየተከናወነ በነበረበት ሰዓትም በምስሉ ላይ እንደምትመለከቱት የክርስቶስን ገጸ ባህሪ የሚተውነው ክርስቶስን መስሎ በሚገረፍበት ቦታ ላይ ገራፊው ተዋናይ በስህተት በያዙ አስፈሪ መግረፊያ ሁለት ጊዜ ጀርባውን በኃይል መቶታል። ተዋናዩ ጂም ካይዘልም ይህንን ቅጽበት ሲገልጸው በወቅቱ እነዛ ሁለት ግርፋቶች ጀርባዊ ላይ ሲያርፉ ራሴን መቆጣጠርና መተንፈስ አቅቶ ነበር። እንደ ክርስቶስ የተወንቁኝ ግርፋቶቹ ግን እንደ ሰይጣን ነበር ያረጉን ሲል በዛን ቅጽበት የተሰማውን የህመም መጠን ገልጾታል። ታዲያ ግን የዚህ ሰው ውጣ ውረድ በዚህ ብቻ አላበቃም። ይህ ተዋናይ መስቀሉን ተሸክሞ ወደ ተራራ እየወጣ በሚታወንበት ትዕይንት ላይ በሚያሳዝን ሁኔታ በመስቀሉ ክብደት ትከሻው ላይ ከበድ ያሉ ጉዳት እንደደረሰበት በወቅቱ ትከሻው ወልቆ እንደነበር ተናግሯል። ያንን 150 ፓውንድ የሚመዝን መስቀል ሲሸከም 600 ፓውንድ ያህል ይሰማኝ ነበር የሆነ ሰዓት ላይ ግን መስቀሉን እንዳያስኩ ለመውደቅ ተገደደ። ያን ጊዜ ግራ ተቀሸ ሊጎዳ ይችላል ብሏል። የዚህ ፊልም ውጣ ውረድ ግን አሁንም ቢሆን በዚህ አላበቃም ነበር። እስካሁን በዚህ ፊልም ካሳለፉት ፈተናዎች የከፋውና በዛን ወቅት በብዙ ሰዎች ዘንድ ትልቅ መነጋገሪያ ሆኖ ያለፈው የፈጣሪ ቁጣ ነው እስኪባል ድረስ ፊልሙ በሚሰራበት ወቅት ያጋጠመው የተፈጥሮ አደጋ ነበር። በዚህ ፊልም ቀረጻ ወቅት ከአንድም ሶስት ጊዜ የመብረቅ አደጋ እንዳጋጠማቸው ከአንድ የቴሌቪዥን ጣቢያ ጋር በነበረው ቃለመጠይቅ በመገረም ለጋዜጠኛው ሲናገር ተደምጠዋል። ጂም ስለ ሁኔታው ሲናገር የተፈጠረው ነገር ተአምር ነበር። በጊዜው የሆነው እኔ ተራራ ላይ ሆኜ ደቀ መዝሙሮቹን እና ምዕመናኑን የማስተምርበት ትዕይንት ላይ ነው የመጀመሪያው መብረቅ የመጣ። የሚገርመው ግን ይላል ጂም ስለ ሁኔታው ሲያስረዳ፣ በሰዓቱ መብረቁ እንደሚመጣኝ ታወቀ። ከዚያም መብረቁ ሊመታኝ ነው ብዬ ጮህኩ። ሁሉም ወደ መሬት ሲተኙ አስታውሳለሁ። ሆኖ ብዙ ሳይቆይ የፊልሙ ረዳት ዳይሬክተር የሆነው ጆን ከደቂቃዎች በኋላ ወደ እኔ ተጠግቶ ደህና ነህ እያለኝ ባለበት ሰዓት እርሱም በድጋሚ በመብረቁ ተመትቶ ይድቃል። ይህም በፊልሙ ሰራተኞች ላይ ከፍተኛ ድንጋጤ ፈጥሮብን ነበር። እጅግ በጣም ከባድ ድብደባ እንደደረሰብኝ ያክል የተሰማ አይኔ ለተወሰኑ ደቂቃዎች ጭልም ብሎብኝ ነበር ብሏል። ከፊልሙ በኋላም የልብ ቀዶ ጥገና እንዳደረገና ለትንሽ ጊዜ የመንፈስ ጭንቀቱ ገብቶ እንደነበር ገልጿል። ታዲያ ጂም ይህንን ሁሉ ተቋቁሞ ይህን ዘመን የማይሽረውን ፊልም ለተቀረው ትውልድ አስቀርቷል። ከዚህ ሁሉ ግን የሚያስገርመውና ማንም ያልጠበቀው በፊልሙ ላይ የአስቆሮቱ ይሁዳን ገጸ ባህሪ ይዞ ይጫወት የነበረው ተዋናይ ሉካ ሊዮኔል ከፊልሙ በፊት የየትኛውም እምነት ተከታይ እንዳልነበርና ምንም ሃይማኖት እንደሌለው ነበር የሚታወቀው። ከፊልሙ በኋላ ግን በክርስቶስ ኢየሱስ አምላክነት አምኖ የኢየሱስን ቤዛነት፣ መድኃኒትነት እና አዳኝነት ተቀብሎ በስላሴ ስም ተጠንቆ ክርስቲያን እንደሆነ ተናግሯል። ዓመታት አለፉ። ይህ ፊልም ግን የፋሲካ በዓል በመጣ ቁጥር በህማማት ወቅት እናስታውሰዋለን። ዘፓሽኖፍ ዘክራይስት የዚህ ፊልም አዘጋጅ ታዋቂ አክተር እና ዳይሬክተር ሚል ጊብሰን ሲሆን ይህን ፊልም ለመስራት ከኪሱ 30 ሚሊዮን ዶላር ከማውጣቱ በፊት የፊልም ፕሮዳክሽን ካምፓኒዎችን ለማሳተፍ ሞክሮ አንድም ካምፓኒ በዚህ ፊልም ላይ እጁን ለማስገባት አልፈቀደም። በመጨረሻ ሚል ጊብሰን 30 ሚሊዮን ዶላር በማውጣት ይህን ፊልም በመስራት ለእይታ ያበቃው ሲሆን በዓለም ዙሪያ በመታየትም 611 ሚሊዮን ዶላር ገቢ ማስገባት ችሏል። ፊልሙ እየተሰራ በነበረበት ሰዓትም አስደናቂ ነገሮች ተከስተው ነበር። በዚህ ፊልም ላይ ሶስት ጊዜ መብረቅ አጋጥሟል። በፊልሙ ላይ በመሪ ተዋናይነት የተሳተፈው ጂም ካቪዝል የተራራው ስብከት የተባለውን የፊልም ክፍል እየተቀረጸ ባለበት ሰዓት በመብረቅ የተመታ ሲሆን በዙሪያው የነበሩ ሰዎች እንደተመለከቱት በሰውነቱ ዙሪያ ብርሃን፣ እሳትም በግራና በቀኝ ጭንቅላቱ በኩል ይታይ እንደነበር ገልጿል። በመብረቅ ከተመታ ከአምስት ደቂቃ በኋላ ጆን ሚካሊኒ የተባለው ረዳት ቀርቦ ሊያነጋግረው በሚጠጋው ሰዓት እርሱም በመብረቅ ተመቷል። ይኸው ረዳት በሌላ ጊዜም የመብረቅ ጥቃት ደርሶበት ነበር። በሌላኛው ጊዜ ዣንጥሎውን እንዲሁም የጣቶቹን ጫፎች መብረቅ አቃጥሎታል። ጂም ካቪዝል የግርፋቱን ክፍል በሚሰራበትም ጊዜ ሁለት ጊዜ በስህተት ከባድ ምት አስተናግዷል። መስቀሉን ተሸክሞ በሚጓዝበት ሰዓት የትከሻውን ልቃት፣ ተሰቅሎ በተወነበት ሰዓትም የሳምባ ኢንፌክሽንና ኒሞኒ አጋጥሞት ነበር። ሌላው ማይግሬን የተባለ የራስምም በሽታም አንዱ ገጠመኙ ነበር። ለተከታታይ ቀናት አንድ አይን ተሸፍኖ መስራት ጭንቀትና ራስ ምታት እንዳለው ከባድም እንደነበር ለፎክስ ኒውስ ገልጿል። በዚህ ፊልም ላይ ሌላው ክስተት በፕሮዳክሽን ውስጥ የተሳተፉ ሰዎች ወደ አማኝነት መመለሳቸው ሲሆን የይሁዳን ገጸ ባህሪ ይዞ ሲጫወት የነበረው ሉካ ሊዮኔሎ የተባለ አክተር ልጆቹን አስጠምቋል። ወደ ቤተ ክርስቲያን መሄድም ጀምሯል። ከቪዝል 700 ክለብ ለተባለ የቴሌቪዥን ጣቢያ እንደተናገረው በዚህ ፊልም የተሳተፉ ሁሉ የዚህ ፊልም ተጽዕኖ አብሯቸው እስከ ዘላለም ይቆያል፣ መሳተፋቸውን በተጠየቁ ቁጥር ያስታውሱታል፣ ያወሩታል ብሎ ነበር። ካቪዝል ዘሬድ ላይን ፍሪኩዌንሲ፣ እንዲሁም ዘ ካውንት ኦፍ ሞንቴ ክሪስቶ በተባሉ ፊልሞች ላይ የተሳተፈ ሲሆን ዘፓሽንን ከሰራ በኋላ ሆሊውድ አግልሎታል። ካቪዝል በአንድ መድረክ ላይ ለተማሪዎች ንግግር ሲያቀርብ በዚህ ኢ አማኝ ዓለም ውስጥ ያለ ፍርሃት ወጥታችሁ እምነታችሁን ግለጡ ብሎ ነበር። በእምነቱ በሚሰጠው ቦታ መሳሳምን በፊልም ላይ እርቃን ሆኖ መስራትን ይቃወማል። ለትዳሩም ትልቅ ክብር ስላለው በዚህ መንገድ መሳተፍን አይፈልግም ነበር። የሆሊውድ ሰዎች የትወና ስራ ለምን ከሃይማኖት አትለይም ብለው በጠየቁት ጊዜ በመለሰው መልስ እናብቃ እምነቴ ትክክለኛውን ምርጫ እንድመርጥ ይረዳኛል። ለአክተሮቻችን የካቪዝልን ልብ ይስጥልን። ሰላም ለሁላችን